አሰላሙ ዓለይኩም ወረህመቱላህ በረካቱ ዛሬ ማለት ነው ይሄን ነገር አይቼ በጣም ገርሞኛል የብዙዎቹ ማስተያየት ማለት ነው የእኛ ብቻ ሳይሆኑ ሌሎችም እውነት እንደሚወራው ነው ወይ ብለው ነበር እና ያው እንግዲህ ይህችን ልጅ ብዙዎች ታውቋታላችሁ የዛሬ ስንት አመት ስንት አመት ከህፃንነቷ ጀምሮ አብዱረህማን ይባላል በጣም ምርጥ ሰው እኔ እንጃ እኔ ከረቦች ካወቅኳቸው ሰዎች በቃ አንደኛ ከዓለም ሁላ አንደኛ ቢባል ራሱ ያስበታል ማለት ነው። እና ከህፃንነቷ ጀምሮ እሱ ቤት ይመስለኛል የወለደችውና የሰራተኛው ልጅ ናት። እንደምታዩት በጣም በእንክብካቤ ነው ያሳደጋት። ከልጆቹ የበልጥ በሚባል ደረጃ ፍቅር ይሰጣታል፣ ይወዳታል። እና ይህን ደግሞ ያዩ ሶሻል ሚዲያ ላይ ሰሞኑን ይህን ቪዲዮ እና እንደዚህ ፎቶዎችን አይቶ ሊያገባት ነው እንዴ ብለው ኮሜንትም ሲያደርጉ ነበር፣ አረቦች ሳይቀሩ ማለት ነው። እንደዛ ሳይሆን ግን የእህቱ ሰርግ ነበር እና ለዛ ደግሞ ምን ያክል አስቡት። እንግዲህ አረብ ከወደደ ወደደ ነው። መልካሞች እንደው የመልካምነት ጥጊያ የሆተ በዚህ ሰው ነው፣ ወላሂ ነው መላችሁ ማለት ነው። እና የእህቱ ሰርግ ነበረ። እንግዲህ እነሱ አበባ በታኝ ሊሆኑ ነው ማለት ነው። ለዛ ነበር እንደዛ የለባበሰችው። ሌሎቹ ግን የተረዱበት መንገድ በጣም የሚገርም ነበር። ምክንያቱም ሰው እንግዲህ እንደራሱ ነው የሚገምተው። ምናልባት ያንን መልካም ነገር ማድረግ የማይችሉ ከሆኑ እንደዛ ብለው ያስባሉ ማለት ነው። መቼም የሰራተኛ ልጅ እንደዛ አድርጎ አሳደገ ቢባል በታሪክ ቢወራ ራሱ አታምኖም ነበር። እኛ ግን በእውነት እያየን ነው ማለት ነው እንዴት እንደሚወዳድ ደግሞ እና ማሻ አላህ ብለናል። ለእህቱ መብሩክ አላህ ይስጠው እና አሚር